አርባ ዓመታት በላይ በውትድርና ሕይወት ህይወት ኢትዮጵያን ያገለግሉና ና በአሁኑ ሰዓት በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን በማገልገል ላይ የሚገኙት ጀነራል ባጫ ደበሌ የውትድርና ህይወት ውጣ ውረዳቸው ላይ ያተኮረውን የጸረ ሽምቅ ውጊያ ጥበብ የተሰኘውን መጽሐፍ ደርሰው አስመርቀዋል። በኢትዮጵያ የጦር መኮንኖች ታሪክ ውስጥ ትልቅ ስምና ልምድ ያካበቱት ጀነራል ባጫ ደበሌ በወታደራዊ ልምዳቸውና ጥልቅ ጥናት ላይ የተመሰረተውን መጽሐፋቸውን ማበርከታቸው እንደ ሀገር ሚናው የጎላ መሆኑ ተነስተዋል። በመጽሐፉ ምረቃ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ታማ ሹም ፊልድ ማርሻል ብርሃኑ ጁላ ከሽምቅ ውጊያ ታሪክ ጋር ተያይዞ እስካሁን ለታላቁ ኢትዮጵያ ተብሎ የተደረገም የሽምቅ ውጊያ ለመኖሩን በማንሳት በጀነራል ባጫ ደበሌ የተጻፈው መጽሐፍ ለሀገር ግንባታና ጠብቆ ለማቆየት ከፍተኛ ሚና እንደሚጫወት ተናግረዋል። የጀነራል ባጫ መጽሐፍ እንደዚህ አይነት ኃይሎችን ለመከላከል አገር ለማቆየት እና ለሚቀጥለው ትውልድ ስለማስተላለፍ በጣም ይጠቅመናል። ትልቅ ዋጋ ያለው ኮንትሪቢሽን ነው። እናመሰግናለን የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የትኩስ አመራር ኃላፊ ጀነራል አለምሸት ደግፌ መጽሐፉ ይዟቸው ከመጣ በርካታ ጥቅሞች በተለይም የሽምቅ ውጊያ ጥበብንና ባህሪን ለመረዳት ያግዛልን ብለዋል ከመጽሐፉ የምናገኘው በጣም በርካታ ጥቅሞች አሉ ዋናው ነገር የሽምቅ ውጊያን ባህሪያት ከዛም ተነስቶ ደግሞ በፀረ ሽምቅ መከተል ያለብንን በሚገባ ያስቀመጡበት ነው ሆነው የምታገኙት። በዕለቱ የመጽሐፉን ዳሰሳ ካቀረቡት መካከል የፖለቲካ ተንታኝ የሆኑት ዶክተር ዳኛቸው አሰፋ በበኩላቸው በተለያዩ ጊዜያት ለሚካሄዱ የሽምቅ ውጊያዎች መጽሐፉ የማስተማሪያ መንገድ መሆኑን ገልጸዋል። የጸረ ሽምቅ ውጊያ ብለው ያስቀመጡት በእኔ ያታይ ምንድ ነው በጣም መሬት ላይ የረገጠ ነው እና ኢት ኢዝ ኢንስትራክቲቭ ነው አሁን ለሚካሄደው የሽምቅ ውጊያዎች በጣም የሚገርም አይነት የማስተማሪያ ማኑዌል ነው ብይላሉ የመጽሐፉ ደራሲ ጄነራል ባጫ ደበሌ ጠላት ዋና መደበቂያው ቦታ ህዝብ በመሆኑ የመጽሐፉ ጥበብ ደግሞ ጠላትንና ህዝብን በመነጠል ሰላማዊ ሀገር ለመገንባት የራሱ የሆነ አስተዋጽኦ እንዳለው ተናግረዋል። ጠላት በዋነኛነት መደበቂያው፣ የስንቅ ምንጩ፣ የሰው ኃይል ምንጩ፣ የኢንፎርሜሽን ምንጩ ጠቅላላ ህዝብ ነው። ይሄ ስለሆነ ህዝብንና ጠላትን መነጠል ነው ጠላትና ህዝብን ለመነጠር ደግሞ ስራው የፖለቲካ አስተዳደሩና የካድሬዎቹ ነው። ከዛ በኋላ የሚሆነው ነገር ምንድን ነው? ለወታደራዊ ምት ስለሆነ የሚዘጋጀው ወዲያውኑ ወደ ወታደራዊ ምት ይተላለፋል ማለት ነው። በአጭር ጊዜ ይጠፋል። መጽሐፉ በ187 ገጾች የተቀነበበና በአምስት ምዕራፎች የተከፈለ ሲሆን ስለ ሽምቅ ውጊያ ዳራና ልምድ እንዲሁም የፀረ ሽምቅ ውጊያ ዓለም አቀፍ ተሞክሮችን በውስጡ ያካተተ ስለመሆኑም ተመላክተዋል።